እንግዲህ ሩታ ዛሬም በተደጋጋሚ አብርሽ እየለመነ ነው። አያያችሁ ልጅ ሊመጣ ፍቅር ይመጣል አልኳችሁ ያለ ነገር እኮ ነው። አሁን አብርሽ ልጄን ማየት ጓጉቼ ያለሁ፣ ማቀፍ ጓጉቼ ያለሁ ልጅ ደግሞ ሲመጣ ሩታዬ ሁሉም ነገር እንደምትተው እርግጠኛ ነኝ፣ ተስፋ አረጋለሁ ብሎ እንግዲህ ከአሁኑ ደስታውን እየገለጸ ነው። በተለይ ወንድ ልጅ ስለሆነ ልጅን መጀመሪያ ምን እያሰብኩት ወንድ ልጅ ብዬ ስላሰብኩኝ ወንድ ልጅ ለመጀመሪያ ለአባት ሆኖ ስለተባለ በሱ የመጣ በጣም ደስተኛ ነኝ አለ። ግን ወንድ እኔ ግን ማቆም ማለት ነው ወንድ ልጅ የእናት ሆኖ ሴት ልጅ ናት እንደው አባቷ የምትወደው ምናምን ሲባል ነው የምሰማው ማለት ነው። እንደዛ ሲባል ነው የምንሰማው። በነገራችን ላይ ጉንፋን ይዞኛል፣ እንደው አድርጉልኝ። እውነት ጉንፋን ኃይለኛው ጉንፋን ይዞኛል። ይህንንም በስንት መከራ ጎድጉሬ ነው ማወጣላችሁ ድምፄ ማለት ነው እና ማለት ነው አብርሽ እንግዲህ ልጁ ለማየት ጓጉተዋል። ልጅ ለማየት ጓጉች ያለው ትንሽ ጊዜ ነው እየቀራት፣ ብሪታዬን ያጠፋች ነገር ካለም እቅር በሏት ብሎ መጥተዋል። እሷንም ሊለምናት መጥተዋል እላችኋለሁ። አሰላሙ አሌይኩም ራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ብዙ ትርፍርፍ ይበልልኝ። ሰላም ሰላም፣ ክርስቲያንቶች እንዴት ናችሁ? ባላችሁበት አላ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብሰብ ስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናቸው ሸላቂ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣን። ከሀገር ውጭም ከሀገር ውስጥም ያለን ሀገራችን ያብቃን እላቸዋለሁ። ወጥተው ከሚያስቀን ነገር አላ ይጠብቀን እላቸዋለሁ። ዛሬ እንግዲህ ሩታዬና አብርሽ አቤል መጥተዋል ማለት ነው። በአብርሽ ቤት መጥተዋል እላቸዋለሁ። እንግዲህ አብርሽ ሩታን እንዳንተቀበለችው ታውቃላችሁ። ያው ሚዲያ ላይ አንድ ላይ ናቸው ምናምንና ምን ይባላል ግን ብቻ አይደሆን ነው፣ አላህ ነው የሚያውቀው ማለት ነው። ግን እንደሚናገሩት ከሆነ እንደምታዩዋቸው ከሆነ እንደማይገናኝ ሰው ነው የሚሆኑት። እሱ እንግዲህ አላህ ነው የሚያውቀው፣ እሱ ላይ እኔ አላምናቸውም። አንድ ላይ ነው ያሉት፣ ያ ቪዲዮ ለመስራት ብሎ ይመስለኛል። እንደዚህ ነው የሚሆኑት ማለት ነው። ግን ያው እንዴት ሩታ በጣም ጠንካራ ልጅ፣ ጎበዝ ልጅ መሆኗ ታውቃላችሁ ማለት ነው። እንግዲህ አብርሽ እዛ ጊዜ ውጭ ሀገር እንግዲህ ሊሄድ ብሩ ሁሉም ነገር ጨርሶ ሄዶ የአመት በዓል ጓደኞቹ ነበር ይዞት ለምኖት ይዞት የመጣው ማለት ነው። አሁን ያ ነገር ደግሞ ለመሄድ ፈልጓል ተመልሶ ማለት ነው እንግዲህ ልጠይቃትና ሩታን፣ እቅርም ካለች ቀራለሁ ልጄንም ስሚ ወልዳ እንግዲህ አሁን ሳምንት ነው የቀራት አንድ አስራ አምስት ቀን ሳምንት ነው የቀራት ልጄን ስሜ አቅፌ ባይሆን ወይ ልጅ ሲመጣ እንዲህ ሩሩ ትሆንልኛለች፣ ሁሉም ነገር እሺ ትለኛለች ብዬ አስባለሁ። እሱንም ለመጠየቅ እንደገና እንደገና ደግሞ እዛ ቀን የፍርድ ቤት ወረቀቱን እሱንም እንድሰርዝልኝ እሱንም በአክብሮት ለመጠየቅ ነው ዛሬ ተሩታ ጋር መገናኘት የፈለኩትን ቻውም ልላት ለምን መሰናበትም ነው የፈለኳት፣ ብሎ እንግዲህ ቀጥሯት መጥታ ነበረ ሩታዬ ማለት ነው። እንግዲህ የሩታ ሳትመጣ በፊት ግን ብዙ ነገር ተናግረዋል። ሩታዬን፣ እኔ አሁን በጣም የልጅ ጉጉታ አለብኝ። ልጄን አቅፌ መሳም በጣም ጓጉቼ ያለሁ አሁን ደግሞ ወንድ ልጅ ነው ሲባል ደግሞ በጣም በዛ ጉጉቱ እና፣ እንጃ በሰላም ብቻ ይገላግላት። ሁላችሁም ደግሞ ጸልዩላት፣ ዱአ አድርጉላት በሰላም እንድትገላገል ብሎ እያለ መጣችበት ከኋላ ሳያስቦ ማለት ነው። ደነገጠ ማለት ነው። ከዛ እንግዲህ ሰላም ተባባሉ። ሰላም ከተባባሉ በኋላ ሩታዬ፣ እኔ አሁን እስከ ስትወልጂ ድረስ ታጠገብሽ ልሆን እፈልጋለሁ አንቺ ፈቃደኛ ከሆንሽ አላት። እኔ እኔ እኔ ጋር አልችው ችግር የለውም ያው እኔ እስካሁን ድረስ ስላልፈለገኝ አሁን በምን ሰዓት ነው አሁን ታጠገቢ የምንትሆን የምትፈልገውስ፣ በፊትስ የት ሄደህ ነበረ፣ አሁንስ እንዴት ነው እኔ የምትፈልገኝ አሁን አለችው? አይ ሩታ በቃ ያለፈው አልፏል፣ ተዩ የሄደው ሄደው ሄደዋል። አሁን ግን ተጎንሽ መሆን እስከ ስትወልጂ ድረስ አብሬሽ ልሆን ፍቃደኛ ከሆንሽ እሺ በይኝ፣ አብሬሽ ልሆነ ልሆን የባክሽ ሩታዬ ብሎ እንግዲህ ዛሬም ትንሽ አላለቀሰም እንጂ እየለመነ ነው ሆዱ ግን ተራብሸዋል፣ ይላቸዋሉ። በአንድም ደግሞ ደስ ብሏታ። ደግሞ በነገራችን ላይ እንኳን ደስ አላችሁ፣ የወንድ ልጅ አባት ሆነዋል ማለት ነው፣ ሊሆን ነው ማለት ነው። እንግዲህ በሰላም ይገላግላት ሩታዬ፣ ማለት ነው። እንግዲህ አብረሽ የተሳካለት ወንድ ልጅ ነበር የፈለገው፣ ተሳካለት። ሩታዬ ሴት ነበረ፣ አልተሳካም ማለት ነው እንግዲህ ወንድ ልጅ ነው የሚወልዱት ማለት ነው። እንግዲህ ወንድ ልጁ ሲመጣ ኔ ደስታ፣ ፍቅር፣ ሁሉም ነገር በረከትም ሁሉም ነገር ደስታም ሁሉም ነገር ይዞላችሁ ይመጣል ብዬ ተስፋ አረጋለሁ። እንግዲህ ልጃችሁ ሲመጣ ሁሉም ነገር እንደሚቋጫና ሁሉም ነገር እንደሚያርቅ እንደሚሰረዝ ተስፋ እናረጋለን። በአክብሮት እንጠይቃለን ማለት ነው። እንግዲህ ሩታይም ሆዷን ይባባል፣ አንተም ሆድህ ይባባል ብለን ተስፋ አንተ እንኳን አሁን የለመንክ ነው ያው የለመንክም ያለ አንተ ከውም አንዳንድ ነገሮች ያው ሄልማት ጋር ሆነ የምታሳያቸው ነገር እች ልጅ ተስፋም እንዴት አድርጋ ተስፋ ትስጥ፣ እንዴት አድርጋ እሺ ትበል ማለት ነው። እሷ ኮ እሺ ብላ ኮ መጣ ነበር፣ ግን ዛሬ እሽትልና ነገ ትቀይረዋል ሐሳብህ ዛሬ እሽትልና ነገ የቀይረ ትመጣል። አይታ፣ የመኪና አደጋ ደርሶባችሁ ትናንትና ማለት ነው። እንግዲህ አይታችኋል ቤተሰብ ትናንትና ተሄልማት ጋ ሲዘሉ አብረው ውሽማ እየና ውሽማ አብሮ ሲሄዱ መኪና ተጋጭቶባቸው እንዴት እንደሆነ ማለት ነው። መኪናቸው እንግዲህ ተበላሽተዋል። እንግዲህ እንትን ውስጥ ነው የወጣባቸው ራሳቸውን በሰላም አለ ምንም ሳይሆኑ ግን ተገላገሉ ማለት ነው። ዋና መትረፋቸው ነው። አይታችኋል። በዚህ ሰዓት ይህንማ ስትጩህ የነበረው ወይኔ ወይኔ ብላ ስትጮህ ነበር። ሁሉም የሩታ ግፍ ነው፣ የሩታ ግፍ ነው። ተው ተው ስትባል አሰማም የመጀመሪያ ሚስትህ አፍ ካላለችህ እግር ካላለችህ ጥሩ አይደለም ማለት ነው። ከሌላ ሴት ጋር መዝለል የለበትም ሩታዬ ማለት ፊት ያሳለፋችሁ እንግዲህ አይታችኋል። የልጅነት ከልጅነታችሁ ጀምሮ የተለቀቀ ፎቶ አይታችሁ ይሆናል ብዬ አስባለሁ። ተለቆ ነበረ ፎቶዋቸው ማለት ነው። እንግዲህ ከዛ ጊዜ ጀምራችሁ አብረህ ቢቸግርህም ቢደላህም፣ ብታጣም፣ ብትታመም፣ ቢርብህም አብራህ የሆነች እሷ ነበረች። አንተ አብርሃት የሆንክ እሷ ነበርክ። እንደዚህ እርጉ ስሆና ደግሞ ብዙ ነገር አስከፍተሃታል። ብዙ ነገር ድራማ ሰርታባታል። ብዙ ነገር አድርጋሃታል ማለት ነው። አሁን ደግሞ የልጃችሁ ብላችሁ በእኔ የኔ ይቅር ተባ ብላችሁ ባልና ሚስት እንግዲህ ልጁ አብሮ ሲያሳድግ ተለያይቶ ሲኖር ደስ አይልም ማለት ነው። ልጁም የሚመጣውን ልጅ አባቴ ብሎ የእናንተ ፍቅር ሲያይ ነው። ልጁም ፍቅር የሚመጣለት ወደፊቱ የሚያድጉ ልጆችም ምን አይነት ትምህርትና ምን አይነት ነገር የሚወስዱት ከእናንተ ነው የሚማሩት ማለት ነው። እናንተ አንድ ላይ ሆናችሁ፣ ፍቅር ሆናችሁ፣ ሰላም ሆናችሁ ልጃችሁን ሲያይ እሱም ልጅ ሆኖ አሁን ትሎ ነው የሚያድገው ማለት ነው። አሁን ልጅ ማለት ነው። እሱም ተራውን እንደ እናንተ ፍቅር እንደ እናንተ ደስታ ሊያይ ደግሞ ይፈልጋል። እንደዛም ለመሆን ልጅ በእናት አባት ነው የሚማረው። አሳዳጊውም ማን ነው ነው ብሎም ነው ሰው የሚጠይቀው ማለት ነው። እና እናንተ ደግሞ እንግዲህ አሁን የልጃቸው ብላ ሩታዬ የባክሽን የልጅሽን ብለሽ ይቅርበይ ወረቀቱም ሰሪጅለት ፍርድ ቤትም የልጅሽ አባትም አታ በጣም ነው እንግዲህ ፍቅር ሰላም ይስጣቸው ማለት ነው። ፍቅር ሰላም መስጠት ደስ ይላል እና እርቅ ይስጣቸው። እኔ የምፈልገው እርቅ ነው። ልታረቃችሁ፣ ልጃችሁ ሩታም አንተን በመኪና ሐኪም ቤት ልትወስዳት እንጂ ሌላ ሰፈር ሌላ ነገር መጥቶ ሳይሆን ሩት እናት አባቷ ጋር ትሆን ግን አንተም ተጎና መሆን አንተም ጋር መሆን አለባት ማለት ነው እና ሰላም ፍቅር ይስጣችሁ። ዋናው ውስኖ እኔ ጸሎት አድርጎላት ተብሎ ሩታዬ የሩታ ምንም ያጠፋቸው ነገር የለም። ይህ ሁሉ የሚያጠፋው አብርሽ ነው ማለት ነው። አብርሽ ነው እንግዲህ ሴት የቀያየር የመጣ ልጅቷን እንዲያደረጋት ማለት ነው። አሁን ደግሞ ያንን ነገር ትምህርት ሆኖታ ተቀጥቶበታል፣ ብዙ ነገር አይቶበታል ማለት ነው። ይተዋል ብለን ተስፋ እናደርጋለን። ከብዙ ነገር ይቆጠባል ብለን ተስፋ እናደርጋለን። ስለዚህ ያንን ያንን ነገር ለማስተካከል ሞክር ማለት ነው። ሩታዬም ደግሞ ያ የዋሽ የያደሽ ሁሉም ነገር እንደምታዩ እና ተስፋ እናረጋለን። ጥሩ መከና ቤተሰብ በጣም ደስ ይላል። እንደምትወዱት ተስፋ አደርጋለሁ። እውነት እና እንግዲህ ያለው አብረሽ እንግዲህ ልመና ላይ ነው ያለው። አንድ ደግሞ ያሳዘነኝ ልጄን ማቀፍ ነው የፈለኩት በጣም ነው የጓጓሁት ሲል በጣም ነው እንት ያሳዘነኝ ማለት ነው እንግዲህ ያለ ፍቅርና ደስታና ሰላም ይስጣችሁና ልጃችሁ አብራችሁ ለማቀፍ ለማክበር የቤተሰቦቻቸውን ይቅርታ ለመጠየቅ እና ቤተሰብ እንግዲህ በጣም የሚገርም ነገር ነው፣ ማለት ነው እንግዲህ አብረሽ በድጋጋሚ አሁን ልጁ ሲያይ የልጁን ጨዋታ ሲያቅ፣ በድጋጋሚ እየለመናት ነው፣ ሩታን ማለት ነው። ያ ሩታም ትንሽ ወደ አንድ የባበ መጣ። እሷ እኮ ብዙ ለምነዋለች፣ እሷ አልገባውም እንጂ ልጅ ሲመጣ ፍቅር ይመጣል። ደስ ይላል። ፍቅራቸው ይጨምራል። ምናምን አሁን አንዳንድ ሰዎች በፍቅራቸው ላይ ፍቅር እየጨመሩ ነው። ልጃቸውን ሲያዩ ምናምን ሲጋጉ ማለት ነው እና ሩታ ደግሞ እንግዲህ እናንተም በሰላም ግቡ ብላ እንግዲህ አብራን ልትሆን ፍቃደኛ አይደለችም። የምታስፈልገኝ ሰዓት ግን እፈልጋለሁ፣ የልጅህ የእኔም ሳይሆን ግድህ ነው የልጅህ የሚያስፈልገውን ነገር ይዘህ ትመጣለህ። ል ሁሉም ነገር እንደሚተዉት እና ሁሉም ነገር እንደ በፊት ደስታቸው እንዲመለስ እንፈልጋለን ማለት ነው። ምክንያቱ አብሮታም የመጀመሪያ ነው አብረሽም እንግዲህ ልጅ የመጀመሪያ ነው። ደስ ይላል እንደዚህ ዓይነት ነገር ማለት ነው። በፍቅር በሰላም ብታሳልፉ እኛ ደግሞ በእናንተ ደስታ ነው ሰው የሚያጣላ። እናንተ አንድ ላይ ግን የሚያምር ወይም የልጅሽ ብለሽ እንድታይ ማድረግ አለብሽ ማለት ነው። ምክንያቱም ካላወቅሽ ሰው ያወቅሽ ሰው ይሻላል። አንተም የራስን ነፍስ ያሳለፍኩ ነው ብለሻል። እኔም እኔ ከእንግዲህ የራሴን ነፍስ አሳልፋለሁ ብለሻል። እሱም አምኗል። አዎ የተፈጠረው ነገር ተፈጠረ፣ ግን አሁን በቃ ያንን ያንን ነገር ትተን አንድ ላይ ብንሆንስ ብሎ እንግዲህ እየለመናት ነው።